የአደይ አበባ ስታዲየም ከሁለት ዓመት ባነሰ ጊዜ ውስጥ ይጠናቀቃል ተብለዋል። ቀሪ ስራዎችን ለማጠናቀቅ 18.6 ቢሊዮን ብርም ተመድበዋል ብለዋል የባህልና ስፖርት ሚኒስትር። የአደይ አበባ ስታዲየም ስራዎችን ለማጠናቀቅ በስካይላይት ሆቴል ዛሬ የስምምነት ፊርማ ተከናውኗል። ውሉን የባህልና ስፖርት ሚኒስትር ክብርት ሸዊት ሻንካና የቻይና ኮሚኒኬሽን ካምፓኒ ድርጅት ተዋውለዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርበት እየተከታተሉት እንደሚገኝም የባህልና ስፖርት ሚኒስትር ክብርት ሸዊት ሻንካ ተነግረዋል። የስቴሪሞ አማካሪ ሜን ኤች ካምፓኒ ስራ አስኪያጅ መሰሉ ኃይሉ ቀሪ ስራዎችን ለማጠናቀቅ ከሁለት ዓመት ባነሰ ጊዜ ውስጥ እንደሚከናውንም ይፋ አድርገዋል። የኢትዮጵያ እግር ኳስ ፌዴሬሽን በኢትዮጵያ ፕሪምየር ሊግ ዙሪያ የተወሰኑ ውሳኔዎችን ይፋ አድርጓል። የኢትዮጵያ ፕሪምየር ሊግ ተጫዋቾችና ክለቦች የይግባኝ ጥያቄ ማቅረባቸው የሚታወስ ሲሆን ዛሬ የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ይግባኙን ተከትሎ ተከታዩን ውሳኔ አስተላልፈዋል። ውሳኔውን እንደሚከተለው አነባዋለሁ። የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ መቻል፣ ሲዳማ ቡና፣ ሀዋሳ ከተማ፣ መቀሌ ሰባ እንደርታና ተጫዋች እስራኤል እሸቱ ያቀረቡትን አቤቱታ በመመልከት የሕግና የፍሬ ነገሮችን መከራከሪያዎችን ከተመለከተ በኋላ በኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መመሪያ አንቀጽ ዘጠና ተራቁጥር እና ተራቁጥር 1 እና አንቀጽ መቶ በኢትዮጵያ ፕሪሚየር ሊግ ክለቦች የክፍያ ስራ አስተዳደር መመሪያ አንቀጽ 8 መሰረት የሚከተለውን ውሳኔ አስተላልፈዋል። ውሳኔውን እንደሚከተለው እገልጸዋለሁ አንደኛ ይግባኝ ባዮች መልሰጪን ወይም የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር በክፍያ ስርአት አስተዳደራዊ መመሪያ መሰረት የተቋቋመ የፋይናንስ አስተዳዳሪ ተቋም ኮሚቴ ህጋዊ አይደለም በማለት የተከራከሩ ቢሆንም ይግባኝ ባዮች በተገኙበት ጠቅላላ ጉባኤ የክፍያ ስርአት አስተዳደራዊ መመሪያ የጸደቀ መሆኑን ለማረጋገጥ ተችሏል ይህ መመሪያ በጸደቀበት ጊዜ የአክሲዮን ማህበሩ አባል ያልሆኑ ክለቦች ቢኖሩ እንኳን አባል በሆኑበት ጊዜ ጀምሮ ቀደም ሲል በጸደቀው መመሪያ የመግዛት ግዴታ ይኖርባቸዋል። በተጨማሪም የኢትዮጵያ እግር ኳስ ፌዴሬሽን የክፍያ ስርዓት አስተዳደር መመሪያውን እውቅና የሰጠውና ያጸደቀው በመሆኑ እንዲሁም የተቆጣጣሪ ኮሚቴ የማጣራት ሂደት በኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መመሪያ መሰረት አድርጎ የተከናወነ በመሆኑ የኮሚቴ ውሳኔ ከጉጪ ነው የተባለውን ይግባኝ ሰሚ ኮሚቴ አልተቀበለውም። ሁለት ይግባኝ ባዮች ያቀረቡትን መከራከሪያ በተጫዋቾች የባንክ ሂሳብ በተገኘው ገንዘብ ተጫዋቾች ከደሞዝ ባገኘው ገንዘብ በላይ በልጦ ከተገኘ በሀገሪቱ ውስጥ በእግር ኳስ ስፖርት ላይ ከተፈጠረው ችግር አኳያ ጥርጣሬ አሳድሮ የፋይናንስ ቁጥጥር መመሪያውን መሰረት ባደረገ ሁኔታ ፍተሻ ሲያደርግ በተጫዋቾች ገንዘቡን ያገኙበት ሁኔታ በማስረዳት ነፃ መሆን የሚቻል መሆኑ በ በደፈናው የባንክ ሂሳባችን ሊነካ አይገባም ድርጊቱ ሕገ መንግስታዊ መብታችንን የሚገፋ ነው በማለት መከላከል አይችልም። በዚህም መሰረት ይግባኝ ባዮች ለተጫዋቾች በሶስተኛ ወገን በኩል ክፍያ አልፈጸምንም በማለት ውጪ በተጫዋቾች የባንክ ሂሳብ ከደሞሳቸው በላይ የተገኘው ገንዘብ የተገኘበት ሁኔታ በተገቢው ማስረጃ ማስረዳት አልተቻለም። ይህ ይህ ክፍል ያለበቂ ምክንያት ጥርጥር ማለት የሚቻል አይደለም። በመሆኑም ይግባኝ ባዮች ያቀረቡት መከራከሪያ ተቀባይነት የለውም ተብለዋል። ሶስት ይግባኝ ባዮች የክርክራቸው ዋነኛ መሰረት ከደሞዝ በላይ በተጫዋቾች ባንክ ሂሳብ የተገኘው ገንዘብ በማስረጃነት በመያዝ ሳይሆን በሶስተኛው ሰው ወደ ተጫዋቾች የባንክ ሂሳብ የገባው ገንዘብ በማን ውክልና ገባ፣ መቼና እንዴት እንደገባ ተቆጣጣሪው አካል ካላረጋገጠ ይግባኝ ባዮች ቅጣት ሊጣልባቸው እንደማይገባና የቅጣቱ ውሳኔ ይሻርልን በማለት ነው። ይሁን እንጂ ከፍ ብሎ በተራ ቁጥር ሁለት እንደተገለጸው መልስ ሰጪ በተጫዋቾች የባንክ ሂሳብ በተጫዋችነታቸው የተከፈለባቸው ገንዘብ በላይ ተገኝቷል በማለት በሰነድ ማስረጃ የቀረበ ሲሆን ገንዘብ በበላጭነት የተገኘበት ምክንያት በቂ ማስረጃ የተከለከሉ በመሆን ከቀረበው ክርክር ለማረጋገጥ ችለናል በመሆኑም በመከራከሪያው ተቀባይነት የለውም ተብሏል አራት ስለዚህም ይግባኝ ባዮች መልስ ሰጪ የካቲት 17 ቀን 2017 ዓም የሰጠው የቅጣት ውሳኔ ይሻርልን በማለት ያቀረቡት የይግባኝ አቤቱታ ተቀባይነት የለውም ተብሏል አምስት ይግባኝ ባዮች ባቀረቡት አቤቱታ መሰረት ይግባኝ ሰሚ ኮሚቴ በቁጥር ሁለት ኢትዮጵያ እግር ኳስ ፌዴሬሽን ስድስት አንድ ሺ ሶስት መቶ ሀያ ሶስት በቀን ሀያ አንድ ዜሮ ስድስት ሁለት ሺ አስራ ሰባት አመት የሰጠው እግድ ተነስቷል ስድስት ይግባኝ ባይ ለይግባኝ ያስያዘው ገንዘብ ለፌዴሬሽኑ ገቢ ይሆናልም ተብሏል። የይግባኝ ሰሚ ኮሚቴ ውሳኔ ሁለት ተጫዋች ምንይሉ ወንድሙ ዳዊት ማሞ ደሳለኝ ከተማው ነስረዲን ሀይሉ በረከት ደስታ አማኔል ዮሐንስ ፍሪምፖንግ ሜንሶ፣ ያሬድ ባዬ፣ ሀብታሙ ታደሰ፣ ደስታ ደሙ፣ ሳሙኤል ሳሊሶ፣ መስፍን ታፈሰ እና ፍራውል መንግስቱ እንዲሁም የአብስራ ተስፋዬ የኢትዮጵያ ፕሪሚየር ሊግ አክሲዮ ማህበር የክፍያ አስተዳደር መመሪያን ተላልፏል በማለት የኢትዮጵያ ፕሪሚየር ሊግ አክሲዮ ማህበር የፋይናንስ ቁጥጥር ኮሚቴ የወሰነብን ውሳኔ ፍትሐዊና ሕግን የተከተለ አይደለም በማለት የይግባኝ አቤቱታ አስገብቷል አስገብቷል በዚህ መሰረት የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ጉዳዩን ለመመልከት ተሻሽሎ በወጣው የዲሲፕሊን መመሪያ አንቀጽ 98 መሰረት ሲያጣራ የቀረበው አቤቱታ የይግባኝ ጊዜውን ያልጠበቀ በመሆኑ ውድቅ አድርጎታል። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ከላይ በተዘረዘሩት የተጫዋቾች ላይ የወሰነው ውሳኔ ጸንቶ ይግባኝ ላይ ያስገባው ገንዘብ ለፌዴሬሽኑ ገቢ እንዲሆንም ወስኗል። የኢትዮጵያ እግር ኳስ ፌዴሬሽን ቀደም ሲል ከደቂቃዎች በፊት ነው ይህንን መረጃ በሰበር ዜናነት ያጋረው። ወደ ቀጣዩ ዜና እናልፋለን። ክቡራን ተመልካቾች በኢትዮጵያ ፕሪምየር ሊግ ለተለያዩ ክለቦች ተጫውተው ያሳለፈው ሚካኤል ጆርጅ በደሴ ከተማ ለሚገኙ ታዳጊዎች የትጥቅ ድጋፍ አድርጓል። በሀዲያ ሆሳዕና፣ በሲዳማ ቡና፣ በአዳማ ከተማ እንዲሁም በኢትዮጵያ ብሔራዊ ቡድን የተጫወተው ሚካኤል ጆርጅ በደሴ ከተማ ለሚገኙ አምስት የታዳጊዎች ማከልዕ 250 ሺህ ብር የሚያወጣ የጥጥቅ ድጋፍ አድርጓል። 300 የኳስ መጫወቻ ጫማዎቹን ጨምሮ ሌሎች ቁሳቁሶችን ድጋፍ ያደረገው ሚካኤል ጆርጅ ለእግር ኳሱ ዘለቃዊ መፍትሄ ለማምጣት ታዳጊዎች ላይ ርብርብ ማድረግ ይገባናል ሲል ሀሳቡን አጋርቷል። የደሴ ከተማ ወጣቶችና ስፖርት መምሪያ ኃላፊ የሆኑት ሰይድ አራጋውም ስፖርት በመንግስትና በቀድሞ ተጫዋቾች ብቻ ሊደገፍ አይገባም፣ ሌሎች በእግር ኳሱ አካል ላይ የሆኑ ግለሰቦችና የስፖርት ቤተሰቦችም ድጋፋቸውን ሊያበረክቱ ይገባል ሲል አስተያየታቸውን ለግሰዋል።